ሰላም ዲዛይነሮች እንዴት ናችሁ? ያሬድ ነኝ። በዚህኛው የስፔሻል ክላስ ቲቶሪያላችን ላይ ትኩረት የምናደርገው ምንድን ነው እንዴት ነው ቴክስት ምንድን ነው ፎቶን እና የፎቶ ፍሬምን ኮንትሮል ማድረግ የምንችለው ነው። ይሄ በጣም ወሳኝ ነገር ነው። ኦኬ፣ ፍሬም ሰርታችሁ፣ ኤኒ ፍሬም ሰርታችሁ ሊሆን ይችላል። ፖሊጎን ኦር ሬክታንግል ፍሬም ሰርታችሁ ከዛም ፍሬም ውስጥ ፎቶ ካስገባችሁ በኋላ ፎቶን ሪሳይዝ ማድረግ ካልቻላችሁ አደገኛ ነው ማለት ነው። ላንችል ስለምንችል ነው። አንዳንዴ ሶ አንዳንዴ ፍሬም ሪሳይዝ ይሆንብናል፣ አንዳንዴ ፎቶ ሪሳይዝ ይሆንብናል፣ አንዳንዴ ባይ ዲፎልት ሁለቱም ሪሳይዝ ይሆኑልናልና ለምን የሚለው ማወቅ አለብንና እ እሱ ከዛ አንጻር እንዴት ለየብቻ ነጣጥለን ኮንትሮል ማድረግ እንችላለን ትራንስፎርም ኦር አንድ ላይ ላይ ሪሳይዝ እንዴት ማድረግ እንችላለን የሚለውን እንመለከታለን። በጣም በጣም ወሳኝ ኮንሰፕት ነው። እንቀጥል። ኦኬ ፈርስት ሙቭ ቱል ልምለት ና ይህ እነዚህ አያስፈልጉኝም ዲሌት ልብን ን ሴሌክት ዲሌት እዚኛው ፔጅ ላይ ልምታ ናው ለምሳሌ ኤሊፕስ ፍሬም ቱል የሚለውን ልምለት። ኤሊፕስ ፍሬም ቱል የግድ ሊፕስ መሆን አይጠበቅበትም። ይህኔ ፍሬም መምለት ስላላቸው ፎቶ ላመጣ ስለሆነ ነው። ኤንድ ሰርክል አድርገው ያው ሰርክል፣ ሽፍትን መያዝ አለብኝ። ሽፍትን ይዘን ሜክስት ድራግ ኤንድ ሰርክል ኤንድ ሙፍቱን፣ ያው ስለዚህ የምንሰራው ፍሬም ሰራው ማለት ነው። እያችሁት አሁን ፍሬም ከሰራው በኋላ ኦልሬዲ ሙፍቱን መርጫለው፣ ኤንድ ፍሬሙን ሰሌክት አድርጌያለው። ናው ጉድ ፋይል ፕሌስ ን ኒ ፎቶ ደስ ያላችሁን የራሳችሁ ፎቶ መጠቀም ትችላላችሁን። ለምሳሌ የቱን ላምጣው? ይህኛውን ላምጣ። ሰ በትክክል ፎቶ እየታየኝ አይደለም። አለም ራይት ክሊክ ፊትንግ ፊልፍሬም ፕሮፖርሽናል። ሌላው ፎቶ ካመጣም በኋላ ፊት ካደረገም በኋላ ቀጥሎ ማድረግ ያለብን ነው? ዲስፕሌይ ፐርፎርማንሱን መጨመር ከትንሽ ኳሊቲውን ሀይ ማድረግ አለብን። ያን ለማድረግ ኦልሬዲ ሰሌክት አድርጌያለሁ። እንደምታዩት አሁንም ማሳያችሁ ነገር ሞር ቪዚብል ላምፕ ለማየት ዙም ላድርገው። ለምሳሌ እዚህ አካባቢ እንዲሆነ ለማወቅ ትንሽ ያስቸግራል። ትንሽ ዙም አርገን እንደም ኦልሬዲ ሰሌክት ሆኗን አንድ ትንሽ ስክሮል፣ ራይት ክሊክ ዲስፕሌይ ፐርፎርማንስ ራይት ክሊክ ዲስፕሌ ፐርፎርማንስ ኤንድ ሃይ ኳሊቲ እለዋለሁ። ዲስፕሌ ፐርፎርማንስ ኤንድ ሃይ ኳሊቲ ከማለት በፊት እዩት፣ ፎቶን ስላይትሊ የሆነች ትንሽ ደብዘዝ የማለት ነገር አለ። ዲስፕሌ ፐርፎርማንስ ኤንድ ሃይ ኳሊቲ ስለው ሉክ ሃይ ኳሊቲ ፐርፌክት ሶ፣ ሁሌም ፎቶ ካመጣችሁ በኋላ ፊቲንግ ከተደረገ በኋላ ዲስፕሌይ ፐርፎርማንስ መደረግ አለበት። ያ ሌላኛው ምንድን ነው? አሁን ችግር የሚፈጠረው እዚህ ጋር ነው። እዚህ ጋር ሁለት ነገሮች አሉ። አንደኛው ፎቶ አለኝ፣ ሁለተኛ ፍሬም አለኝ። ኦኬ። ለምሳሌ እዚህ ጋር አንድ ፖይንት፣ እዚህ ጋር አንድ ፖይንት፣ እዚህ ጋር አንድ ፖይንት፣ እዚህ ጋር አንድ ፖይንት ኤንድ አንድ ፖይንት፣ ፖይንት፣ ፖይንት ኤንድ ፖይንት። ይሄን አንከር ፖይንት እንለዋለን። ይሄ መስመር ዜጋ ሰማያዊ ፖይንቶቹን የሚያገናኘው መስመር ማለት ነው። አፍሮት ማዘን ነው የሚሰራው ብዙ ጊዜ እንደምታዩት። ይሄ መስመር ፓዝ እንለዋለን። ሶ መስመሩን እና ፖይንቱን ደግሞ አንድ ላይ መስመሩን እና ፖይንቶቹን አንድ ላይ ሙሉ ሰማያዊውን ከነ ፖይንቱ ማለት ነው ባውንዲንግ ቦክስ እንለዋለን ማለት ነው። ስለዚህ ይሄኛው ባውንዲንግ ቦክስ አለኝ። አራት ማዕዘን ነው እንደምታዩት። ፎቶ ደግሞ አለ ማለት ኦር ፎቶ አለኝ ፍሬም አለኝ። ናው አሁን ለምሳሌ እዚህ ጋር ሁለት አይነት ባውንዲንግ ቦክስ አለ። አርቢ ዲዛይን ጀስት ልዩነታቸው በከለር ነው። አንደኛው እንደምታዩት ሰማያዊ ከለር ባውንዲንግ ቦክስ፣ ሁለተኛው ደግሞ ለምሳሌ ፎቶ ላይ ደብል ክሊክ ብል ደብል ክሊክ ስል ሲከለሩ ተቀየረ። ኦሬንጅ የሚመስል ኦር ቀለም ያለ ባውንዲንግ ቦክስ ኦኬ። ባዶ ቦታ ክሊክ አንድ ክሊክ ስል ሰማያዊ ባውንዲንግ ቦክስ፣ ደብል ክሊክ ስል ኦሬንጅ ባውንዲንግ ቦክስ። ሶ ሁለት አይነት ቦክስ አለ ማለት ነው። ሁለት አይነት ባውንዲንግ ቦክስ አለን ማለት ነው። ለምሳሌ እንደገና ባዶ ቦታ ክሊክ አይን እዚህ አካባቢ ክሊክ ለን ሰማያዊ ባውንዲንግ ቦክስ ደብል ክሊክ ለን ኦሬንጅ ባውንዲንግ ቦክስ። ኦኬ ሌላው ኦሬንጅ ባውንዲንግ ቦክስ ለማምጣት ደብል ክሊክ ማድረግ አይጠበቅብኝም። ሴንተር አካባቢ ስመጣ የእጅ ምልክት እንዲህ ስታገኙ፣ ሲ የእጅ ምልክት ስታገኙ አንድ የብቻ ክሊክ ብንል አውቶማቲካሊ ኦሬንጅ ባውንዲንግ ቦክስ ሆነ ማለት ነው። ስለዚህ ሰማያዊ ባውንዲንግ ቦክስ ለማምጣት እዚህ መሀል ላይ መጥቼ ክሊክ አልልን ማለት ነው ወይም የእጅ ምልክቷ ከመጣች ባይ ዲፎልት ኦሬንጅ ነው የምታደርገው ስለዚህ ከሴንተር ውጭ ያለ የፎቶ ዙሪያ ላይ ነው ክሊክ ማድረግ ያለብን ኦኬ ሉክ ለምሳሌ ሰማያዊ ባውንዲንግ ቦክስ በራ ማለት በዚህ ጊዜ ሪሳይዝ ማድረግ የምትችሉት ፍሬም ነው ፎቶ ሪሳይዝ አይሆንም ኦሬንጅ ባውንዲንግ ቦክስ በራ ማለት ደግሞ በዚህ ጊዜ ሪሳይዝ ማድረግ የምትችሉት ፎቶውን እንጂ ፍሬሙን አይደለም። አያችሁ፣ ሰማያዊ ባውንዲንግ ቦክስ ከበራ ሪሳይዝ የሚሆነው ፍሬሙ ነው። ኦሬንጅ ባውንዲንግ ቦክስ ከሆነ ግን የሚበራው ሪሳይዝ የሚሆነው ፍሬሙ ሳይሆን ፎቶ ነው ማለት ነው። እስቲ አንድ በአንድ እናያቸው። ባዶ ቦታ ክሊክ ፈርስት ፍሬሙ እዚህ ጋር ልምጣና አንድ ክሊክ ልበለው ያው እንደ ለመድ ነው። ግራፊክስ ላይ ሽፍትንና ና አልትን ያዝ ና ኤግዛምፕል ስ ዲያጎናል እንደዚህ ሪሳይዝ ማድረግ ያስመጣል። ድራግ ማድረግ ሉክ ያ ፍሬሙ ሪሳይዝ ሆኗል። ፎቶ ግን እንደዛው ነው። እንደገና ሲ አሁንም ሪሳይዝ ላድርገው። ሉክ ስቲል ፎቶ ያው ነው ሲ እያያችሁት ነው። ስቲል ያው ነው። ፎቶ አይጨምርም፣ አይቀንስም። ሽፍትንና አልትን ሊያዝና ደግሞ ልቀንሰው ስቲል ያሆነ ፎቶ ሽፍት እናንት ንጅ ሴ ሪሳይዝ ላርገው። ስቲል ያሆነ ፎቶ። ለምን ሪሳይዝ እያደረገልኝ ያለው ማነት ስለሆነ ፍሬሙን ስለሆነ ማለት ነው። አንደርስታንድ ያ ሌላኛው ፎቶን ሪሳይዝ ማድረግ ብፈልግ ኦሬንጅ ባውንዲንግ ቦክስ መብራት አለበት። ፎቶን ብቻ ያዙልኝ። ሶ ኦሬንጅ ባውንዲንግ ቦክስ ለማብራት ሁለት ኦፕሽን አለን። አንደኛ እንደዚህ መሀል ላይ የእጅ ምልክት ስትመጣ አንድ ክሊክ ማድረግ ኦር እዚህ አካባቢ ደብል ክሊክ ዙሪያ ላይ ማለት ነው፣ ደብል ክሊክ ማድረግ ኦኬ። ሴንተሩ ይሻላል፣ ምስል ለፍጥነት ጀስት ክሊክ። አሁን የመጣው ኦሬንጅ ባውንዲንግ ቦክስ ነው። በዚህ ጊዜ ሽፍትንን አልትን ይዤ ሪሳይዝ ማድረግ ፍሬሙ ሪሳይዝ አይሆንም። እስኪ ፎቶ ግን ሪሳይዝ የሆነ ነው፣ ፍሬሙ ስቲል እዛችሁ ነው። እንደገና ሪሳይዝ ፎቶ ሪሳይዝ የሆነ ነው። ፍሬሙ ባለበት አሁንም ሪሳይዝ ፎቶ ሪሳይዝ ይሆናል። ፍሬሙ ባለበት ሲ ናው ሽፍት እና አልትን ይዤ ሳይዝ ቢቀንስ ፎቶ ይቀንሳል። ፍሬሙ እስቲል እንደዚያው ነው ማለት ነው። ሶ በዚህ መንገድ ኢንዲቪዲውያል ኮንትሮል ማድረግ ትችላላችሁ ማለት ነው። ስለዚህ ምንድን ነው ነገሩ ለምሳሌ ሪሳይዝ ስታደርጉ ኢን ኬስ ፍሬሙ ሪሳይዝ ካልሆነ ፎቶ ብቻ የከሆነ ሪሳይዝ እየሆነ ያለው ሪዝኑ ምንድን ነው ማለት ነው? ኦሬንጅ ባውንዲንግ ቦክስ በርቷል ማለት ነው። ፎቶን ሪሳይዝ ማድረግ ፈልጋችሁ ግን ፍሬሙ ብቻ የከሆነ ሪሳይዝ የሚሆነው ሪዝኑ ምንድን ነው? ሰማያዊ ባውንዲንግ ቦክስ በርቷል ማለት ነው ማለት ነው። አንደርስታንድ እዚ ጋ የመጨረሻ የምናየው ኮንሰብት ሁለቱንም በአንዴ ሪሳይዝ ማድረግ ብፈልገስ እስኪ አሁን ለየብቻ ሪሳይዝ ማድረግ ችለናል። እንዲህ አይነት ችግር ከዚህ በኋላ አይገጥማችሁም። አንዱ ለምሳሌ ፎቶ ሪሳይዝ ማድረግ ፈልጋችሁ ሰማያዊ ከሆነ ያው ደብል ክሊክ ትሉና ትሉና ኦሬንጅ ማድረግ ነው። አሁን ትልቁ ጥያቄ ምን ነው? ትልቁ ጥያቄ ፎቶውንም ፍሬሙንም ሪሳይዝ ማድረግ ብፈልግስ ነው። አይታችሁታ። ሰማያዊ ከሆነ እንደምታዩት ነው ማን ነው ሪሳይዝ የሚሆነው? ፍሬሙ ነው። ኦሬንጅ ከሆነ ፎቶ ነው። እኔ ፎቶውንም ፍሬሙንም በአንድ ላይ በእኩል ታይም ሪሳይዝ ማድረግ ብፈለገስ? ኦኬ እንደዚህ አይነት ኮንሰፕት ከሆነ ኪቦርድ ሾርት ኪነ የሆነ ለየት ያለች ኪቦርድ ሾርት ኪናት ሲምፕሊ መጀመሪያ ፎቶን ኮንትሮልን ትይዛላችሁ፣ ኤንድ ሽፍትን ትይዛላችሁ። ኮንትሮል እና ሽፍትን መያዝ ከዛ ኦር ኤኒ ፖይንት ላይ መሆን ትችላላችሁ። አንግል ፖይንት ላይ የሚቀለኝ ነው። እዚህ ያሉን እና ሽፍትንና ኮንትሮልን ይዤ ማለት ነው ድራግ ባደርገው አሁን ምን ያ በዚህ ጊዜ ፎቶና ፍሬሙ አይነጣጠሉ አንድ ላይ ሳይዝ ይጨምራሉ አንድ ላይ ሳይዝ ይቀንሳሉ ማለት ነው። እንደገና ኮንትሮልና ሽፍት ኤንድ ፖይንት እንደገና ድራግ ተመልሶ መጣ ማለት ነው። ናይስ። ሌላ ፎቶን ብቻ ማንቀሳቀስ ብትፈልጉ ፍሬሙ ባለበት ሆኖ ፎቶውን ለምሳሌ ትንሽ በለዚህ ጠጋ እንድትል ብንፈልግ ጀስት ደብል ክሊክ ኦሬንጅ ባውንዲንግ ቦክስን ሲምፕሊ የጅ ምልክት እንዲህ ስትመጣ ድራግ ብታደርጉ ፍሬሙ አይንቀሳቀስም ስቲል ባለበት ነው። ፎቶ ግን እንደምታዩት ይንቀሳቀስም፣ ፍሬሙ ግን ስቲል ባለበት። እዚህ ጋር የተወሰነ ኮንሰፕት አግኝታቸዋል ብዬ ተስፋ አድርጋለሁ። ፍሬምና ኢሜጅን ለየብቻ ሪሳይዝ ማድረግ እንደዚሁም አንድ ላይ እንዴት ሪሳይዝ ማድረግ እንችላለን የሚለው ማለት ነው። የሆነ ያክል ስኪል ያገኛችሁ ይመስለኛል ኔክስት ሶስተኛው ስፔሻል ክላስ ሜቢ ትኩረት ልናደርግ የምንችለው ቴክስት ራፒንግ ላይ ነው መልካም ጊዜ ያሬድ ነኝ ያ